ዲጂታል ኢትዮጵያ ይዞ ከተነሳቸው አንኳር አንኳር ጉዳዮች ጥቂቱን ለማንሳት አንደኛው ኢገቨርነንስ ነው። የመንግስት አገልግሎት ቨርቹአሊ ቴክኖሎጂ የሚጠቀምና ለተገልጋዩ ለተደራሹ በአካል ሳይገኙ መገልገል እንዲችሉ ማስቻል ነው። ባለፉት አምስት ዓመታት ሰባት መቶ የሚጠጉ የመንግስት ሰርቪሶች ኦቶሜት ተደርገዋል። ኢዝ ኦፍ ዱንግ ቢዝነስን እና የቢዝነስ ኢንቫይሮንመንትን ወደ ቴክኖሎጂ ተደግፈን ለመስራት የተደረገው ጥረት በጣም በጣም የሚያበረታታ ነው በትምህርት በጤና በግብርና በኢንዱስትሪ በሁሉም ዘርፍ ቴክኖሎጂ አሻራውን ማሳረፍ ችሏል ይህ ደግሞ ለትውልድ በእጅጉ የሚያግዝ ነገር ነው ሁለተኛው ዲጂታል ኢትዮጵያ የተነሳው ጉዳይ ኢነርጂ ነው በቂ ኢነርጂ ማምረት ካልቻል ቴክኖሎጂ ዋና ኢንፑቱና ግባቱ ከዳታ ቀጥሎ ኢነርጂ ነው ኢነርጂ ከሌለ ሊሰራ ስለሚያስቸግር የኢነርጂ ሬሽን ማስቀረት አለብን የሚል አንኳር ፖይንት በውስጡ ይዟል። በኢትዮጵያውያን ርብርብ በመንግስት ቁርጠኝነት በጣም ትላልቅ ፕሮጀክቶች ህዳሴን ጨምሮ ማሳካት በመቻላችን ዛሬ ኢትዮጵያ ተደራሽ ከማድረግ አንጻር ተጨማሪ ስራ ቢያስፈልጋትም በጄኔሬሽን በጣም ከፍተኛ አቅም ካላቸው የአፍሪካ ሀገራት ትመደባለች ለዚህም መላው ኢትዮጵያ ህዝብ ሊመሰገን የሚገባው ይመስለኛል።